ቲክቶክ ትልቅ ጣጣ ይዞ መጥቷል። ለእውቅናና ለዝና ሲባል የሚሰሩ አይምሮና ህሊና በጥባጭ ነገሮች የሚለቀቁበት ሃይባይ የጠፋበት ፕላትፎርም ሆኗል። እንደ ሀገር ያሉንን የማህበራዊና ሃይማኖታዊ እሴቶቻችንን የሚንዱ ዘመን አመጣሽ ነገሮች በዝተዋል። ከእነዚህ መሀል ደግሞ ካፕልስ ኮንቴንት ተብሎ የመጣው ቤተሰብ አፍራሽ ነገር አንዱ ነው። ለዚህም እንደ ማሳያ የሰሞኑ ወጥ የረገጠው የጥንዶቹ ፕራንክ ያሉት ነገር ብዙዎቻችንን ያሳዘነው ስራቸው አንዱ ነው። በዚህ ፕራንክ በተባለው ቪዲዮ ስር ባልተብዬው ሚስቱን በሚያንቋሽሽ እና በሚያሳፍር መንገድ ካሜራ ደቅኖ ሲያስለቅሳት ታይቷል። ይህ አሳፋሪ እንዲሁም ብዙ እናቶቻችንን ያስቆጣም ሆኗል። ነገር ግን እነሱ ፕራንክ ብለው በለቀቁት ቪዲዮ ስር በርካቶቻችን ልብ ያላልናቸው፣ ነገር ግን ሶስት ቁልፍ መልእክቶች ተላልፈውበታል። እነዚህ ነገሮች ምንድናቸው የሚለውን ቪዲዮው ውስጥ ከነደቂቃው ደቂቃው እናሳያቸዋለን። ከዚህ በተጨማሪ የበርካቶች ትዳር እያሰጋ ስላለው ካፕልስ ኮንቴንት እንዲሁም ይህን ፍራንክ የሰራው ግለሰብ በህግ የመጠየቅ ሁኔታው እስከምን ድረስ ነው የሚለውን የህግ ባለሙያዎችን ጠይቀን ያገኘነውን እናደርሳቸዋለን። የሴት ልጅ ጥቃትን አምርረን እንቃወማለን። ለዚህም እስከዛሬ ዛሬ የሰራናቸውን ቪዲዮች መለስ ብለን መመልከቱ በራሱ በቂ ነው። ሴት ልጅ እህት ናት። ሴት ልጅ እናት ናት። የሴት ልጅን ጥቃት ኮምፕሮማይዝ አድርገን ልናልፍ አንችልም። ነገር ግን ደግሞ ሴቶችን ከአደገኛው ፌሚኒዝም የማዳን ስራ ሊረሳ አይገባም። ውድ ቤተሰቦቻችን ይህን ልንል የቻልነው ያለ ምክንያት አይደለም። ይህ የፕራንክ ቪዲዮ መነጋገሪያ ከሆነበት ዕለት ጀምሮ ጠፍቶ የነበሩ አሳጅ ፌሚኒስቶች አቧራቸውን አራግፈው ብቅ ብቅ ማለት ጀምረዋል። ሀሳባቸውን ማስፈጸሚያቸው የሴት ልጅ ጥቃትም አይደለ ትዳር ፈጣሪ የሚወደው ትልቅ ተቋም ነው። ትልቅም አቅምም ያስቀመጠው በዚሁ በተቀደሰ ትዳር ውስጥ ነው። ታዲያ አውሬው ትዳርን ማፍረስ ትልቅ ተቋም ማፍረስ እንደሆነ ያውቃል። ለዚህም ነው በተለያዩ ዘመን አመጣሽ ነገሮችም ጭምር የሚመጣው። ለዚህም ፌሚኒዝም አንዱ መሳሪያው ነው። ይህን የፕራንክ ቪዲዮ ተገን በማድረግ ሶሻል ሚዲያውን አጥለቅልቀውታል። ውድ ቤተሰቦቻችን የምናየውን ሆነ የምንሰማውን ነገር በጥንቃቄ መመልከት ከሚመጣው መዘዝ ይጠብቀናል ና ብልሃቱን ይስጠን። ለቻናሉ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ቪዲዮን ላይክ እንዲሁም ሼር በማድረግ ብዙሃን ጋር እንዲደርስ አድርጉ እያልን በቀጥታ ወደ ቪዲዮ እናልፋለን። ሰሞኑን ፕራንክ ቪዲዮ በሚል ስም ተሰራጭቶ ብዙዎችን ያስቆጣ አንድ ክስተት ተከስቷል። ቪዲዮው ባል የህይወት አጋሩን ቀልድ በሚመስል ሰበብ ሲያዋርድ እና ስሜቷን ሲጎዳ ያሳያል። የአንድን ሰው ስሜት መጉዳት በተለይም አብሯችሁ ቤት የሰራች ልጅ የወለደችላችሁ እና ከጎናችሁ የቆመችን ሚስት ማስለቀስ ቀልድ ሊባል በፍጹም አይችልም። ጨዋታዝ በሚል ዩዘርኔም ከ40 ሺህ በላይ ተከታይ ባለው የቲክቶክ አካውንት የሚታወቁት ጥንዶች በሰሩት ቪዲዮ ማነጋገራቸውን ቀጥለዋል። ቲክቶክ ከመጣ ወዲህ አንድ የብዙዎችን ትዳር እየፈተነ ያለ አንድ ኮንቴንት አለ። ይህ የጥንዶች ኮንቴንት አማላይ እና ጥሩ ጥሩ ነገር ብቻ የሚታይበት ጥሩ መልበስ፣ መሽከርከር፣ ጥሩ መብላት፣ ጥሩ ቤት መኖር፣ ውድ መኪና ማሽከርከር፣ ውድ ስጦታ መስጠት፣ የመሳሰሉ ነገሮች ብቻ ናቸው የሚታዩበት። ይህን ያዩ ቲክቶክ ላይ ያሉ ጥንዶች በትዳራቸው ደስተኛ ሆኖ እንዳይኖሩ የሚያደርግ አለፍ ሲልም ትዳር የሚበትን አካሄድ አደገኛ ይዘት ያለው ነው። እነዚህ ካፕልስ ኮንቴንትን የሚሰሩ ፊታቸው ካሜራ ደቅ ነው ሪል ያልሆነ ለቪ ብሎ ፌክ ቪዲዮ በማምጣት በርካቶችን ያስቆመጃሉ። መጥፎውን አያሳዩም። መሃላቸው የሚፈጠረውን ጥል አያሳዩንም። በዚህም ምክንያት ተመልካች ጥንዶች የእኛ ትዳር ልክ አይደለም፣ ወደ እነሱ መለወጥ አለበት በሚል ያልተገባ ሀሳብ ውስጥ ይገባሉ። ከቅርብ ጊዜ ወዲህ ደግሞ እነዚህ ካፕል ኮንቴንት የሚሰሩ ጥንዶች ፕራንክ እያሉ የሚሰቀጥጥ ቪዲዮ እየሰሩ መጥተዋል። አሁን ላይ አንዳንዶች ለእይታ ብለው የትዳር አጋራቸውን የስሜት መጎዳት እየቀረጹ ሲያስለቅሱ አሳይተው ወይም የግል የትዳር ጊዜያቸውን ለአደባባይ እያጋሩ መጥተዋል። ነገር ግን በእነዚህ ጥንዶች ቪዲዮ ያስተዋልናቸው ሶስት ዋና ዋና ነገሮች አሉ። አንደኛው ቪዲዮን ከለቀቁት በኋላ ባሏ ላይ ተቃውሞ ተነሳ እንጂ ሆን ተብሎ ፎሎር ለመሰብሰብ አብረው እንደሰሩት ይቅርታ ቪዲዮ ላይ ሲያወሩ ተደምጧል። ሁለተኛው ደግሞ ከመጀመሪያው ቪዲዮ ሳይቆጠቡ ሌላ ቪዲዮ መስራታቸው እውነትም ሆን ብለው ለቪው እንደሰሩት ያሳያል፣ የሚሉ በርክተዋል። ሌላና ሶስተኛው ደግሞ ሚስቱ ሳታውቅ ፕራንክ ቢሰራት እንኳ ቪዲዮ ከተቀረጸ በኋላ እንዳይለቀቅ መደረግ ይቻል ነበር። ከተለቀቀ በኋላ እንኳን የህዝቡን ስሜት በመመልከት ቪዲዮን ወዲያውኑ ማጥፋት ይቻል ነበር። ነገር ግን ይህን ቪዲዮ እስከሰራንላችሁ ድረስ ቪዲዮ ይገኛል። እንደውም ከሶስት ሚሊዮን በላይ ተመልካች አግኝቷል። ያሳዝናል። ውድ ቤተሰቦቻችን ከላይ ያነሳናቸውን ነጥቦች በማንሳት ብዙዎች ባህል ብቻ ሳይሆን ሚስትም ተወቃሽ ናት በማለት ላይ ይገኛሉ። እናንተስ በዚህ ጉዳይ ላይ ያላችሁ ሀሳብ ምንድን ነው? ጥፋቱ የማን ይመስላችኋል? ሀሳባችሁን ኮሜንት ላይ አጋሩ። ይህ ፕራንክ ተብሎ የታየው ፍቅር አይደለም። ይህ ቀልድ ወይንም ቀልደኝነትም አይደለም። ይህ ንጹሕ የሆነ አለማክበር ነው። ከምዕራባውያን ዝንባሌዎች ተኮርጀው የሚመጡ አብዛኞቹ እነዚህ የውሸት ፕራንኮች በትዳር ውስጥ ያለውን ታማኝነት፣ ክብር እና መተማመንን በእጅጉ ያፈርሳሉ። በዛ በቫይራል ቪዲዮ ላይ የምትታየው ሴት ተዋናይ አይደለችም። እሷ እናት ነች፣ ሚስት ነች፣ ክብር የሚገባት ሰው ነች። ለእይታ ሲባል መቀለጃ ልትሆን አይገባም። ይህ በእንዲህ እንዳለ በዚህ አነጋጋሪ ቪዲዮ መውጣት ተከትሎ ፌሚኒስቶች ከተደበቁበት ዋሻ ብቅ ብቅ እያሉ ይገኛሉ። መጀመሪያውንም ለሴት ልጅ የቆመ በመምሰል አደገኛ መርዛቸውን ይረጫሉ እንጂ መቼ ከእውነተኛ ልብ ሆነና። ከላይ በመግቢያችን ላይ እንደገለጽንላችሁ የሴት ልጅ ጥቃትን አምረን እንቃወማለን። ሴት ልጅ እህት ናት። ሴት ልጅ እናትም ናት። ነገር ግን ይህን የፕራንክ ቪዲዮ በመጠቀም እሷ አትመጥነውም፣ መፋታት አለባቸው ጥላው ትሂድ፣ የግሏን አካውንት ትክፈት፣ ሌላ የተሻለ ማግባት አለባት፣ ሲንግል ማመም መሆን አለባት የሚሉ መሀላቸው ያሉትን ልጆች እንኳን ያላገናዘበ አደገኛ እንቅስቃሴዎችን ተመልክተናል። ይህን ደግሞ በእጅጉ እንቃወማለን። ልብ በሉ፣ አውሬው ትልቁ ዓላማው እግዚአብሔር ትልቅ ጥበብንና በረከትን ያስቀመጠበትን ትልቁን ተቋም ትዳር ማፍረስ ነው። ለዚህም የሚጠቀመው ጥሩ የሚመስሉ ነገር ግን የሚጎዱ የተለያዩ ስልቶችን ይጠቀማል። ከነዚህም መሃል ፌሚኒዝም አንዱ መሳሪያው ነው። እኛም ትዳር ውስጥ እንዲህ አይነት ነገሮች ሲከሰቱ መነጋገር፣ ይቅር መባባሉን በዚህ ቪዲዮ እንደ ምክር እናቀርባለን። ከዚህ በዘለለ ሴትን የሚያጠቃ በህግ መጠየቁን እንደግፋለን። ምንም እንኳን የኢትዮጵያ ህግ በቀጥታ ፕራንክ ወንጀል ነው የሚል አንቀጽ ባይኖረውም በፕራንክ ሰበብ የሚከሰቱ ውጤቶች ግን ወደ ከባድ የወንጀል ተጠያቂነት የሚመሩ ናቸው። በፕራንክ ምክንያት በተቀለደበት ሰው ላይ በድንጋጤ ሞት ወይም አካል ማጉደል የሚከሰት ከሆነ ድርጊቱ በቀልድነት አይታይም። እንደነዚህ ያሉ ከባድ ጉዳቶች ከተከሰቱ ፕራንኩን ያደረገው ሰው በኢትዮጵያ የወንጀል ህግ መሰረት ተጠያቂ ሆኖ ወደ እስር የሚመራ ቅጣት ሊጣልበት ይችላል። ድርጊቱ እንደ ግድያ ወይንም ከባድ የህግ ጉዳት ማድረስ ተቆጥሮ ይቀጣል። ሲሉ የህግ ባለሙያ ጠበቃ ሰብላ ሰፋ ተናግራለች። በስመ ፕራንክ የከፋ ነገር እንዳይከሰት ከፍተኛ ጥንቃቄ ያስፈልጋል። ቀልድ ሲያልፍ መዘዙ ከባድ የህግና የህይወት ዋጋ ያስከፍላልና ሁሉም የፕራንክ አድራጊዎች ልብ ሊሉት ይገባል ብለዋል። ከዚህ ጋር ተያይዞም በቲክቶክ ሰሞኑን በሀገር አሜሪካ የተከሰተውን እናደርሳችሁ። በአሜሪካ በቺካጎ ከተማ ውስጥ የሚኖሩ ባልና ሚስት ናቸው። የገቢ ምንጫቸውም የቲክቶክ ቪዲዮ በመስራት እንዲሁም ቲክቶክ ላይቭ በመግባት ከተከታዮቻቸው የሚያገኟቸው ጊፍቶች ናቸው። እናም ለአንድ አመት በላይ በቲክቶክ ካፕል ኮንተንት ቪዲዮ ሰርተዋል። ግን እንዳሰቡት ለብዙ ሰው ሊደርስ ወይም ቫይራል ሊሆን ስላልቻለ በአንድ አመት ውስጥ በቲክቶክ የሰሩት ጊፍትና ቪዲዮ ተደማምሮ ከ400 ዶላር የበለጠ አላገኙም። የአሁኑ አርብ ዕለት ኦክቶበር 3 2025 ግን ሚስቲ ዮዋ በድህነት መኖር መረዳትና ለባሏ አንድ ሀሳብ አቀረበችለት። እሱም ቲክቶክ ላይቭ ላይ ገብተው የእውነት እንዲደባደቡና ፎሎወሮቻቸው ለሚደግፉት ሰው ጊፍት እየሰጡ እንዲያበረታቷቸው እንዳሰበች ነገረችው። ባልየውም ተስማማ። ላይቭ ገብተው መደባደብ ጀመሩ። ሌላ ቀን ላይቭ ሲገቡ የሚያያቸው 40 ወይም 50 ሰው ነበር። መደባደብ ሲጀምሩ ሰው እየተሰባሰበ በአንዴ ከ35 ሺ ሰው በላይ በቀጥታ ያያቸው ጀመር። በዛው ልክ ሚስትዮዋን እንዲሁም ባልየዋን እየደገፉ ሲመታቱ እያዩ ቲክቶክ፣ ዩኒቨርስ፣ አንበሳ የመሳሰሉ ጊፍቶችን መስጠት ጀመሩ። ለ35 ደቂቃ ያክል የተደባደቡ ሲሆን የዛን ቀን ብቻ በጊፍት ያገኙት ብር ለዚያውም በ35 ደቂቃ ውስጥ ብቻ 23000 ዶላር ማለትም ወደ 3 ሚሊዮን የሚጠጋ ብር ማግኘታቸውን ተናግረዋል። ነገር ግን ይህንን ሲከታተል የቆየው የቺካጎ ፖሊሶች የላይቭ ስርጭቱ እንዳለቀ ሁለቱንም በቁጥጥር ስር ሊያደርጓቸው ችለዋል። ባልየው አፍንጫው የተሰበረ ሲሆን ሚስ ደግሞ አይኗ ያበጠና ደም የቋጠረ መሆኑን ፖሊስ ተናግሯል። ይህን መሰል እንቅስቃሴ የፕራንክ ቪዲዮ ብዙ ጉዳት ከማድረሱ በፊት ሀይ ሊባል ይገባል እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።